ዛሬ እንግዲህ በቡራ ቤት ቪዲዮ ተለቋልና፣ ዛሬም እንግዲህ ከትናንት ነው የቀጠለ ከባድ የሆነ ቪዲዮ ነው የተለቀቀ። እውነት ለመናገር ታዲያ ዛሬው ይብሳል ያስብላል። ጨረቃዎች እንግዲህ በቃ ልክ ውስጥ ገቡ ማለት ነው። ቡራ ዛሬ የመጨረሻ የመጨረሻ ቁም ስቅሎን ያየበት ቪዲዮ ነው የተለቀቀው ማለት ነው። እንዲሁም ደግሞ ሙሽዬ አጋጣሚ ደርሳባቸዋለች እና እርሱ ደግሞ ሳይሆን እኔ አስደንግጦኛል፣ እውነት ለመናገር ማለት ነው እና እንግዲህ ሀይሚ ምንም የፈለገ ነገር ቢሆን አትንኩኝ፣ ከነካችሁ ደግሞ አለቃችሁም በሚለው ነው። ሀይሚ ደግሞ እንቅልፍም አልወሰደኝ ስትል ነበር እና በመጀመሪያ እንግዲህ ብሩክን አንድ የቲክቶክ ቪዲዮ ሰርቶ ነበር ባለፈው አንዲት እናታችን ሁለት ኩላሊቷ ፊል አድርጎ ነበር እና እና እሱን አስመልክቶ ዛሬ ድጋሚ ቲክቶክ ላይ ቪዲዮ ለቆ ነበር እና ቦራ በጣም ነው የተሰማኝ። እውነት ለመናገር ፈጣሪ የወደደውና ያደረገ ግን ምን ማድረግ ይቻላል። ብቻ ልጅቱ በቀደም እንደዛ ስትሆን አይቻት ስታለቅ እናቴን አድኑልኝ እያለች ዛሬ በሁለት ቀን ለውጥ እንግዲህ ወደማትቀርበት ወደ ሰሙ እንግዳለች እና በጣም ያሳዝናል። እውነት ለመናገር ነፍሴ ማር ለቤተሰቦቿ ለልጆቿ መጽናናትን ይስጥልን። ልጆች እንዳሏትም እንግዲህ ተናግራለች። ሀይሚ ቡራም ትናንት ተናግሯል ማለት ነው። እና ነፍሴ ማርልን በጣም ያሳዝናል። በጣም ማለት ነው። ይህ ኩላሊት በጣም ከባድ ነው። የምሬን ማለት ነው። በጣም በቃ ህዝብን እየጨረሰ ያለው የእንኩላሊት ፊልም ማድረግ በስደት አለም ሲኖር ከባድ ነው። ኢቨን በእህቶቻችን በጣም ብዙ በስደት ቆይተን ወደ ኢትዮጵያ ስንገባ ይሄ ነገር ይገጥማል ምንም ሳይታወቀን። በስደት ዓለም የምትኖሩ እህት ወንድሞች የራሳችሁን ጠብቁ እኮ ኩላሊት እንግዲህ ከብዙ ነገር ይመጣል ቁሞ ከማዋል ውሃ ያለ መጠጣት በቂ ውሃ ያለ ማግኘት ብዙ ነገር እና እንግዲህ እናታችን ደግሞ በምን ጉዳይም ባይሆን ብቻ ግን የሲ ተጠቂ ነበረች ነፍሷን በጸደ ገነት ያኑርልን ነፍስ ይማር ፈጣሪ እንግዲህ የወደደውን አደረገ ሀይሚ እንግዲህ ዛሬ በከባዱ መታለች። ቤተሰብ የምሬን የምሬን ቡራ የመጨረሻ ዛሬ ቁም ስቅሎን አሳይተዋለች። ምክንያቱም ትናንትና በጣም በጣም በቃ እኔ እንጃ አሞኛል ብሎ ጠርቶ አትንኪኝ ነበር ነገሩና ስትነከው ኡኡይ ነበር ስል የነበረው የዛሬው ደግሞ ባሰ ማለት ነው። ሃይሚ ዛሬ በጠበጠችው ማለት ነው። ቀወጠችው ማለት ነው። እንግዲህ ከሀብትሽ ጋር ተነጋግራ የሀብትሽን ክላስ አየነ በዚው አጋጣሚ ማለት ነው። እና ትናንትና ጉራ የሰራ እንደ መቀመጫው ሳሎን እንደዚህ አይደል? ዛሬ ደግሞ መኝታ ክፍሉ ነው። እና ይገርማል ማለት ነው። እንግዲህ በድንገት ነው ሀይሜ ገብታ ምናምን እዚህ ያገኛት ስልክ እንዳወራችሁም ሰምታችኋል እና የሀይሚ ደግሞ በቃ አይደለም ምን ልታረገኝ ነው? ድርቅ በቃ ምን ልታረገኝ ነው? አንተ ባለገ የሆነ ነገር ልታደርገኝ ነው ምናምን ነገር ብሩክን የሚገርመኝ ነገር የትዕግስት ልክ ማለት ነው። አሁን ላይ የቡራ ትዕግስት ረበስ ማም እኔ እንጃ። አንዳንዴ ስንቸኩል የሆነ ነገር ልናበላሽ እንችላለን። ቡራ ደግሞ ነገሮችን በትዕግስት ነው እናንተን የሚል በፊት ትንሽ ቸኩሎ የሚወሰን ምናምን ነገር ነበር። አሁን ደግሞ ብሩክ በቃል አደለ ሞርዛን የትዕግስቱ ልክ የሚገርም ነው። ሀይም እንደዚህ እያደረገችው፣ እንደዚህ እያበሳጨችው፣ ቁም ስቅሉን እያሳየችው፣ ውጣልኝ እያለችው እንግዲህ ደክሞት ሊታጠብ ልብስ ሊቀይር መጥቶ ጭራሽ ከሱ ክላስ ማለት ነው። እና ውጣልኝ ስትለው እሱ በቃ ግራ ገብቶታል። ኦኦ ስትል ነው እኔ የፈራው ጎረቤት ግሎት ጥሎ የመጣ እንደሆነ ብዬ። በአጋጣሚ እንግዲህ መጨረሻ ላይ ሙሽዬ መታለች ማለት ነው እና ለሙሽዬ ንገሪያት እንዲህ እውነት ነው የሚመስላት እያለ ነበር እና ሙሽዬ ስታያቸው ስቃለች ማለት ነው። ምን ማድረግ ትችላለች? ውጣላት ነው ያለችው። የት ልውጣ? እሷ እኮ ናት እዚህ ገብታ የቆየችኝ እያለ ነበርና፣ ብቻ የውሃ የሚ ብድሯን ነው የመለሰችው። እንግዲህ ምንም ማድረግ አይቻልም። በፕራንክ በልጥሃለው ብለው ነበረ ስትለው፣ አትበልጭኝም። ቀስምሽን የሚሰብር ፕራንክ ነው ማድረግሽ እያላት ነው ማለት ነው። ቆሌሽን የሚገፍ ማለት ነው እና እንግዲህ ሀይሚ ተጠንቀቂ ማለት ነው። ብሩክ ብቻ ሴት ይዘን አትመጣ፣ የምሬን ማለት ነው። ሴት ይዘ ከመጣ ከባድ ነው። ሀይሚ በጣም ይከፋታል። ባለፈው ያቺ ልጅ በጣም ነው ያስከፋቻት ሀይሚን፣ መኪና ውስጥ ያደረጋችሁት ፕራንክ ማለት ነው። እሴት ካላመጣ እንደፈለጋችሁ ሁለታችሁ ብቻ ተጫረሱ፣ የምንተበሉም ስሩ። ምክንያቱም ያንዳንድ ቀን ስለሆነ እዚያው ጋር ስለምትናገሩ ችግር የለውም። ነገር ግን በመሀል ሶስተኛ ወገን ይዛችሁ አትምጡ። በተለይ በተለይ ቡራ ሴት ስህ እንዳትመጣ የምሬን ማለት ነው። አንተ ሴት ስህ ስትመጣ ነው በቃ ነገር የሚበላሸውና፣ የሃይሚም ከዚህ በኋላ ሌላ ሶስተኛ ወገን እንደማታመጣ ተስፋ እናደርጋለን። ብቻ ግን ሃይሚ ብታመጣም እንኳን አንተ ከምታውቃቸው ነው። ብሩኬት እንደሚያመጣቸው ሴቶችን አላውቅም የምሬን ማለት ነው። ብቻ ግን እንግዲህ ዛሬ ጉራ ያው መጨረሻ ላይ ይቅርታ ብለዋለች እሷም ስመዋለች፣ እሱም ስሟታል፣ ይቅርታ ባ ብለዋል። ችግሩ ተፈቷል ማለት ነው። እና ብቻ ቡራን ሶስት መቶ ሺህ ለማስገባት ነው፣ እና ብድሯን ለመመለስ ነው። ይሄ እኮ በቃ የስራው ጸባይ ነው። ሁለታቸው እንኳን ቢጫረሱም፣ ቢደባደቡ፣ ምን ቢሉም ችግር የለውም። በመሀል ሶስተኛው ገንዘብ ነው ችግሩን ለመፍታት የሚከብድ ስለዚህ ስሩ ነው የምለው፣ እኔ መስራት አለባቸው። ካልሰሩ ደግሞ ብሩክም 300 ሺ መግባት አይችልም፣ ሀይሚም 250 ሺ መግባት አትችልም። ሁሉም ዩቱበሮች በከባድ ነው የሚሰሩ። ሁለታቸው ብቻ ሆነው ይስሩ። በእርቱ ጠንክሮ፣ የሰው ወሬ አትስሙ። ጉዞ ወደ